የዲያና እናት ለናታን መሳሪያ ሰጥታው ያፊት ላይ እንዲተኩስ አደረገች። ከባድ ችግር ተፈጠረ። አሁን ናታን የማይወጣው ነገር ውስጥ ገባ። ያፊት እንግዲህ ተመትቷል። ኤፍራታም ደግሞ አርግዛለች። አሁን ጉድ መጣ። ጺና ቤኒም ለመጨረሻ ጊዜ ተለያዩ። ያፊት እንግዲህ ያላሰበው ነገር ገጥሞታል። አገራማን ነው ብሎ እንግዲህ ዘና ፈታ እያለ ብቻውን በአቋራጭ መጥቶ በናታን አስደበደበችው፣ የናታን እናት ማለት ነው፣ የዲያና እናት። አሁን ይሄ ነገር እንግዲህ ናታን ወደማይወጣው ነገር ውስጥ ገብቷል። ምክንያቱም ሰውየው ያፌት ነው። ቤት በኩል እንደሚመጣ እንኳ አይታወቅም። ኤፍራታነች የምታሳዝነኝ እዚህ መሀል ላይ የሆነት፣ አሁን ደግሞ በዛ ላይ አርግዛለች። እሷ ደግሞ ከአንተ የተወለደውን ልጅም ሆነ ከአንተ የሚመጣው ልጅ መጭራሽ አልፈልገውም። አንተ ማለት የአባቴ ነፍሰ ገዳይ ነህ፣ ብዙ ነገር አሳጥተህብኛል፣ ብዙ ነገር ወስደህብኛል። ስለዚህ ከአንተ የሚመጣው ልጅ እኔም አልፈልገውም ብላ እንግዲህ ራሷ ላይ ውሳኔ ወስናለች። በጣም ነው የሚያሳዝነው። ያፌት ግን ምን ይሻልሃል? ናታንም እንግዲህ ወንጀል ሰራ። ምክንያቱም እኔ ቅድሞ ሆኖም ብያለሁ የዲያና እናት የሆነ ተንኮል አስባ እንጂ እንደዚህ ልጇና ወንዱ ልጇና ሴቷ እንዲሰሙ አልፈለገችም። በጭራሽ ናታን እሷ ጋር እንደሚሰራ በተለይ ልጅቷ እንድትሰማ አትፈልግም። ምን አስባ ይመስላችኋል? ግን እሱም ደግሞ ከእሷ የባሰ ተንኮለኛ ነው። ነገር ግን ደግሞ ዛሬ ለናታን ሽጉጥ ሰጥተው ያፌትን እንዲመታው አደረገች። ናታን አሁን ያለበት ነገር በጣም ከባድ ነው። ሄፉዬም ሆስፒታል ሄዳ እንግዲህ ስትመረመር የሶስት ወር እርጉዝ ነች ተባለች። ጉድ እኮ ነው። አሁን እሷ ባለፈ ጊዜ ከናታን ጋርም ተኝታ ነበረ የማን ሊሆን ይችላል እህት የወንድማማቾች በእውነት አይሆንም እንደዛ ከሆነማ አንዴት ማለት አሁን እርግዝ ነች ትናንትና እንዳያዥው አስመልሷት ነበረ ግን ደግሞ ሀኪሞቹ የሶስት ወር እርግዝ ነች አሏት እና ታዲያ እሷ ደግሞ ሞቼ ይገኛለሁ እንጂ ከናታን ከያፌት የመጣውን ልጅ አላሳድግም አለች ምክንያቱም ያፌት ማለት የምትወደውን ሰው አሳጣት አባቷን ብቻ በዙሪያ ያሉት ሰዎች በሙሉ ነው ያሳጣት። እና እሷ ለበቀል ነበረ ያፌት ጋር የገባቸው ነገር ግን ነገሮች እሷ እንዳሰበቻቸው አይደለም። ባላሰበቻቸው መንገድ ነው ይሄ የሄዱባት ያሉት እና እንግዲህ ማነች ኤፍራታ እያሳለፈችው ያለውን ነገር በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ ሄፉዬ እንግዲህ ከባድ ችግር ገጥሟታል። አንደኛ ነገር ናታን ያፌትን መቶታል። ሁለተኛ ነገር ደግሞ እሷ ከያፌት አርግዛለች። ሶስተኛው ደግሞ እሷ ከያፌት የሚመጣውን ልጅ ማሳደግ አትፈልግም። ምክንያቱም ያፌት ማለት ክሁ ሰው ነው። እሷ ልትበቀለው እንጂ ባሌ ይሆናል ብላ አንድም ቀን አስበው አታውቅም። ነገሮች ግን እሷ ባላሰችበት ነው መንገድ እየሄደ ያለውና ናታን ደግሞ ለሱ ብላ መሰዋት እንደከፈለች ምንም አያውቅም። ጽ ደግሞ ዲያናን ማፍቀሩን እንትና ቤዛ ነገረቻት። ያፈቀራትን ልጅ እያወራ ነው ስትል፣ በጭራሽ ወንድሜማ ከኤፍራታ ውጪ ከማንም ጋር ሊሆን አይችልም፣ አይገባውም። እንደቆይ ለሱ ብላ ይሄ ሁሉ መሰዋት እየከፈለች ለምን ለምን ስትል አበደች። ጽዬ፣ ተይ እንጂ እውነትም ላይሆን ይችላል እኮ። ግን እኔ ተጠራጥሬ ነው ያልኩሽ እንጂ እውነት ላይሆን ይችላል ተረጋጊ፣ ያለቻት። በጭራሽ ወንድም እንደዛ አደርግም፣ ከኤፍራታ ውጪ ማንንም ሊያገባ አይችልም ብላ እንግዲህ አበደች ማለት ነው። ምክንያቱም ኤፍራታ እየከፈለች ያለው መሳዋት በጣም በጣም ነገሮች ግን አሁን ላይ እየተበላሻሹባት ነው። አቤልም ደግሞ እዛ ቤት እግሩ አይረግጥም ብሎ ወስኗል። ያፌት በጭራሽ እምቢ ባልልሽም ነገር ግን ደግሞ ሌላ ሰው ብትኝ እንኳን እሺ። አቤል እዚህ ቤት በጭራሽ አይገባም ብሏታል። ኤፍራት አሁን ምን ማድረግ እንዳለባት ግራ ተጋብታለች። እንግዲህ ያፌት ማን ነው? ናታን ትልቅ ወንጀል ሰራ፣ በጣም ትልቅ ወንጀል ነው የሰራው። እንግዲህ ሆስፒታል ያፌት ሆስፒታል ገብቷል፣ ናታንም እንግዲህ ወደማይቀረው እስር ቤት አስገብተዋለች ማለት ነው። የዲያና እናት ናት እሷ እውነት እዚህ ሁሉ ጠንቅ ውስጥ የከተተችው በጣም ያሳፍራል። የእውነት አንዳንድ ጊዜ ነገሮች ሰው ባላሰባቸው በኩል የሚሄዱት እና ኤፉዬ ግን ታሸንፋለች ብዬ አስባለሁኝ። የእውነት እንደምንም ብለ ማሸነፍ አለባት። ግን ደግሞ ትናንትና የሰከረች አስመስላ ከያፊት ኪስ ውስጥ የሆነ ነገር ልታወጣ ስትል እጁን እጇን ያዛት። እኔ ቁልፍ ይሁን የላፕቶፕ ሚሞሪ ይሁን አላውቅም ፍላሽ ማለት ነው የሆነ ነገር ብቻ ልታነሳ ነበረ፣ ግን አልተሳካላትም። ያ ነገር እጇን ቀብ አድርጎ ያዛት ማለት ነው። ምክንያቱም ሰውየው ያፌት ነዋ። እንደዚሁ የሚሸወድ ሰው አይደለም በቀላሉ። ብቻ አሳዝናኛለች። እሷ ያለችበት ማንም ሊረዳት አልቻለም። አሁን ላይ ሁሉም ነገር እየተበለሻሹባት ነው። ናታን እና ቤኒም ደግሞ ሁለተኛ ላይገናኙ ተለያይተዋል። ምክንያቱም ከአሁን በኋላ አታውቅኝም፣ አላውቅህም ብሎታል ማለት ነው እኔ ወንድሜን ከዛ ሁሉ ውስጥ ታወጣኛለህ ብዬ ነበረ ያሰብኩት፣ አንተ ግን ጨለማ ውስጥ ጥለኸኝ አንድም ቀን እንደዚህ እኮ አስቤ አላውቅም። ከዚህ በኋላ አንተም ሆንክ እህት ድምፃችሁን ልሰማ አልፈልግም አላት አለው ማለት ነው። ናታን አይኑ ውስጥም ባሞላበት የሚያደርገው ጠፋ። ምንም አይነት መልስ አልመለሰለትም። በእርግጥ አዎ፣ ተናዷል። ቢኒ ማለት ነው። ምክንያቱም እኔም ብዬ ያለው እንዴት ነው ለመፈለግ ያልተጣጣረው ብዬ። እሱ ለራሱ ከዲያና እናት ጋር ራሱን ቢዚ አድርጎ ነበረ። በዛ ምክንያት እንግዲህ ነገሮች ሁሉ ተበለሻሽተውበታል።